ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ ያልኩኝ ትላንትና በዊምብሌይ ኒውካስትል ዩናይትድ ከሊቨርፑል እያገናኙ ጨዋታ ኒውካስትል ዩናይትድ እንግዲህ ከ69 ዓመታት በኋላ የዋንጫ ጥማጡን በትላንትናው ዕለት ማራስ የቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። ኒውካስትል ዩናይትድ እንግዲህ እንግዲህ ለሰባ ዓመታት የመጀመሪያውን ያገር ውስጥ ዋንጫ በትላንትናው ዕለት ማጣጣም የቻለበትን ውጤት ማስመዝገብ ችሏል ማለት ነው። በተለይም ድንቅ ጊዜን ያሳለፈው ተከላካዩ ዳን በርንና አሌክሳንደር ኢሳክ ለድል አድራጊነት በታይኔሳይድ ላይ ለአስተዳዳሪ ኤዲሃው እና ለተጫዋቾቹ አስደናቂ ደረጃን ማምጣት ችለዋል። በትላንትና ሁለት ማለት ነው ድንቅ ጎሎችን በማስቆጠር ማለት ነው እንግዲህ በርን የመጀመሪያውን የእንግሊዝ ጥሪ አክብሯል ማለት ይቻላል በትላንትና ሁለት ጎል ኩል በማስቆጠርና ከስልሳ ዘጠኝ ዓመት በኋላ ክለቡ ዋንጫ እንዲያገኙ በማድረግ ማለት ነው። የኪሪያን ትሪፔር ማዘን በጭንቅላቱ በመግጨት በመጀመሪያው አጋማሽ በረፍት ሰዓት ላይ ጎል ማስቆጠር ሲችል፣ ሁለተኛውን ጎል ደግሞ አሌክሳንደር ኢሳክ በአምሳ ሁለተኛው ደቂቃ በኋላ እንግዲህ በጊኮብ ሙራፌ ክሊኒካዊ በሆነ መልኩ አሲስት አድርጎለት ጎል ማስቆጠር የቻለበትን ሁኔታ በትላንትና ሁለት መመልከት ችለናል ማለት ነው። እንግዲህ ሊቨርፑል በሳምንቱ አጋማሽ በቻምፒዮንስ ሊግ በፓሪስ ሴንት ጀርመን ቅጣት የተሸነፈው የሊቨርፑል በጉዳት ሰዓት ተቀይሮ በገባው ፌዴሪኮ ቼዛን ጎል ማስቆጠር ቢችልም ከሽንፈት ግን መዳን አልቻለም ነበር ማለት ነው። ኒውካስትል ዩናይትድ ግን እንግዲህ 1969 ከኢንተር ከተሞች ትሪት ካፕ በኋላ እና እንግዲህ ከ1955 ኤፍኤ ካፕ በኋላ ለመጀመሪያ ጊዜ ሀገር ውስጥ ስኬት በማግኘታቸው የመጀመሪያውን ትልቅ የብር ዋንጫ ለመያዝ በውጥረት አጨራረስ ትላንትና ተርፈዋል ማለት ይቻላል ነው። ኒውካስል እንግዲህ በካራባኦ ካፕ ለሶስተኛ ጊዜ ለፍጻሜ መድረስ ችሎ ነበር። ካሁን በፊት ማለት ባለፉት ሁለት የፍፃሜ ጨዋታዎች ግን ድል አልቀናቸውም ነበር። ከአሁን በፊትም ከማንችስተር ዩናይትድ ጋር እንግዲህ በዌምብሌይ ስቴዲየም ተገናኝተው በማንችስተር ዩናይትድ ሁለት ለባዶ ተሸንፈው ዋንጫውንም እንዳጡ አይዘነጋ ማለት ነው። በትላንት ነው ለዚህ ግን ይህ ሁሉ የዚህ ሁሉ ተቃራኒ በማድረግ እንግዲህ ከ69 ዓመት በኋላ የዋንጫ ድርቀታቸውን እና ራባቸውን ማስታገስ ችሏል ማለት ነው። እንግዲህ ጎሎ ሲቆጠር ኳሱን ያመቻችለት ኬርያን ትሪፔ እንግዲህ ዳን በርን አርባ አምስተኛው እንግዲህ እንዲሁም ደግሞ የመጀመሪያውን የእንግሊዝ ብሔራዊ ቡድን ጥሪ ቀረበለት። እሑድ ምሽት በካረቦ ከፍጻሜ ጨዋታ ሊቨርፑል ላይ እንግዲህ ጎል አስቆጥሩ ለቡድኑ ዋንጫ የሚያገኝበትን ውጤት ማስመዝገብ ቻለም። እንግዲህ ኒውካስትሎች ከ69 ዓመት የዋንጫ ጉጉት በኋላ እንግዲህ በትናንትናው ዕለት በሚደንቅና በአስደናቂ ሁኔታ ማጣጣም የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። በስተመጨረሻ እንግዲህ አለ ወደ ሊቨርፑል በመምጣት አመቱን በሁለት ዋንጫ የማንሳት ህልሙ አንዱን በቻምፒዮንስ ሊግ በፒኤስጂ ተሰናብቶ ትላንትና ደግሞ በኒውካስል የሊካፑን ፍጻሜ ሁለቱንም በአንድ ሳምንት ተሸንፎ እንግዲህ ተስፋው የፕሪሚየር ሊግ ዋንጫ ማንሳት ብቻ የሆነበትን ሁኔታ ማመልከት ይችላል ማለት ነው። በእምብልየ ፍጻሜ ፊሽካ በኒውካስል ደጋፊዎች በደስታ ተቀብለውታል ማለት ይቻላል። በትላንትና ሁለት ለት ቡድናቸው አሸንፏል። ይሄ ማለት ዋንጫ በመጨረሻው ከሃምሳ ስድስት ዓመታት ቆይታ በኋላ ወደ ታይኔሳይድ ኒውካስል ዩናይትድ አምርቷል ማለት ነው። ይህ ድል እንግዲህ በማግነጂዎች የተሸለመው ማንኛውም ዋንጫ ያክል ትርጉም ይኖረዋልና በጆርዲ ታሪክ ውስጥ ለኤዲ ሃው መሐንዲስ የሆነው ስራ አስኪያጅና በደጋፊዎቻቸው ልብና አእምሮ ውስጥ ለዘላለም የሚኖር ድል በሚገባ ማጣጣማቸውን በትላንትና ሁለት ማረጋገጥ ችለዋል ማለት ነው። የኒውካስትል እንግዲህ ኒውካስትል ዩናይትድ እንግዲህ ከደካማው ሊቨርፑል የበለጠ ጉልበትና ስጋትን ተሸክሟል በትላንትና ሁለት ማለት ይቻላል። ምንም እንኳ የመጨረሻዎቹ ጊዜያት የቺ ዛጎል በቪዲዮ ረዳት ዳኛ ከጨዋታ ውጪ ከረጅም ጊዜ በኋላ ሲሰጥ በጥቁርና ነጭ የለበሱ ሁሉ ነርፍ ላይ እንግዲህ ተጫውቷል ማለት ይቻላል በትላንትና ለት ማለት ነው በልጅነቱ የኒውካስል ደጋፊ እንግዲህ በርን አርብለት በአዲሱ እንግሊዝ አለቃ ቶማስ ቴል ተጠርቷል። እናም የሁለት ዓመቱ ተከላካይ ሊቨርፑልን ደካማ ምልክት ተጠቅሞ ጎል አስቆጥሮ ምርጡን ሳምንት አሳልፏል ማለት ይቻላል። ሌላው ደግሞ ይሳቅ እንግዲህ በስደናቂ ሁኔታ በመምታት የማገኘዎች ነማሪነት በጥፍ የጨመረበትን ሁኔታ በትላንትና ሁለት መመልከት ችለናል ማለት ይህም እንግዲህ ለኒውካስትል ከረፍት በኋላ ጥሩ መተንፈሻ እንዲኖረውም ያደረገበትን ሁኔታ ማለት ነው። ከረፍት በኋላ ሲባል በተለይም አሁን ከኢንተርናሽናል ብሬክ በኋላ ከአስትል ቀጣይ ለሚያደርጋቸው ጨዋታዎች ጥሩ መነሳሻ እንደሚሆኑም ተስፋና አሸናፊነት እንደሚሰጣቸው ይጠበቃል ማለት ነው። ሌላው የውሃውን ቡድን እንግዲህ በሁሉም አካባቢዎች ከሊቨርፑል የላቀ ነበር ማለት ይቻላል። በትናንትና ጆሊንተን በመሃል ሜዳ ላይ ትልቅ ብቃቱን አሳይቷል። ደጋፊዎችን በማሰባሰብ፣ ኳሶችን በማሸነፍ ለአርለስሎቱ ቡድን ላፍታም ሰላምን ያልሰጠው ተጫዋች ሆኖ መመልከት ይቻላል። በትናንትና ለተማሩ ማለት ነው። ይህ ድል እንግዲህ ለኒውካስትል ታሪካዊ ወቅትን የሚያመለክት ሲሆን፣ ይህም የኤፍኤ ካፕ ዋንጫን ከሰባት አስርተ ዓመታት በፊት ካነሳ በኋላ ባዶ ዓመታትን በማብቃትና በዊምብሊ ተከታታይ ዘጠኝ ሽንፈቶችን እያሸነፈበት ሆኖ ተመዝግቧል። ማለት ነው እንግዲህ በዊምብሊ ውስጥ የሁሉንም ፓርቲዎች ድግስ የጀመረበትን ውጤት ማስመዝገብ እናም ደግሞ ከዚያም በኋላ ወደ ታይኔሳይድ የሚወስደው መንገድ የሚቀጥልበትንም ሁኔታ ያየንበትን ውጤት መመልከት ችለናል ማለት ነው። የሊቨርፑል የውድድር ዘመን አሁንም እንደ ፕሪሚየር ሊግ ሻምፒዮንስ ሆኖ የሚያበቃ ይመስላል። ነገር ግን በዚህ ሳምንት ተጨማሪ ወንጫዎችን የመጨመር ተስፋው በትላንትናው ዕለት ተጨናግቦ ጨልቦንበታል ማለት ይቻላል ማለት ነው እንግዲህ ሻምፒዮንስ ሊግ ዘመናቸውን ከአስቶን ቢላ ጋር ወደ ሩ ፍጸሜ ለማለፍ በሚገባ ፔስቲጂዎች ላይ ያበቃ ሲሆን፣ ቀዮቹ ከጠባብ የውጤት መስመር የበለጠ አሳማኝ በሆነ መልኩ በላቀ ኒውካስል ቡድን ከተሸነፈ በኋላ ምንም አይነት ቅሬታ ሊኖራቸው እንደማይችል እንግዲህ መመልከት ይችለናል ማለት ነው። የሊቨርፑል ሊቨርፑል በእሑድ የደካማ አይናፋር መስሎ ነበር ትላንትና የተመለከት ነው ማለት ነውና እና በቼዛ ጎል የተሰጣቸው ዘጊቶ የነበረ ተስፋም እንኳን ለመቀልበስ መነቃቀጥ ላይ የሚገኝ አይመስልም ነበር። እንግዲህ ትላንት ሜዳ ላይ ያየ ነው በተለይም ድንቅ ጊዜ ያሳለፈው የሊቨርፑል አጥቂ መሐመድ ሳላ በትላንትናው ዕለት በቲጎ ሊቭራሜንቶ ፀጥ እንዲል ተደርጓል። ለበርን እንግዲህ የመክፈቻ ጎል መከላከያ ከፍራን ሲቃል ጋር ሲዋረድ ማለት ነው ብዙ ተከላካይ ከትርኒ ማዘን ከትሪፒ ማዘር ላይ ምንም ክትትል ሳይደረግበት ውጤታማ በሆነ መልኩ ጎል ማስቆጠር እችሏል። ማለት በጣም ቅርብ ላይ የነበረው እንግዲህ ማካሊ እራሱ ሊከላከለው አልቻለም ነበር፣ እንግዲህ ሊቋቋመው አልቻለም ነበር። በትናንትና ሁለት ጎሉን ሲያስቆጥር ማለት ነው የሊቨርፑል የመሃል ሜዳ እግር ጫጫት ጫጫታ እና ጉልበት ያለው ሲመስል በኒውካስትል ከአቅሙ በላይ ተዳክሞ የነበረ ሲሆን ኢሳክ ለሁለተኛ ጊዜ በአስቆጠራት የምት ቅጣት የሞት ቅጣት ለበለጠ ደካማ ምልክት እንግዲህ ማየት ችለናል ማለት ነው። እንግዲህ ትናንትና ኒውካስትል ዩናይትድ ይህን ዋንጫ ማስመዝገቡን ተከትሎ በተለይም ከኢንተርናሽናል ብሬክ በኋላ ለሚኖረው የመልጭ ጨዋታ ጥሩ መነቃቃት ይሆናል ተብሎ ይጠበቃል። ሌላው ደግሞ በተለይም በሚቀጥሉ ዓመት በአውሮፓ ቻምፒዮንስ ሊግ ለመሳተፍም እንግዲህ ከባድ ፈተና ይጠብቃል ተብሎ ይታሰባል። ኒውካስትል ዩናይትድ ሁሉም ግን ትላንትና ያጣጣመው የካርሊንግ ካፕ የካራቦ ካፕ ዋንጫ እንግዲህ ቀጣይ ለሚያደርጋቸው ጨዋታዎች ጥሩ መነሻሻ ይሆናል ተብሎ ይጠበቃል ማለት ነው። የሊቨርፑል የውድድር ዘመን አስደናቂ ሊቨርፑል እንግዲህ በተለይም ሊቨርፑል የውድድር ዘመን አስደናቂ ነበር ማለት ይቻላል። ነገር ግን ይህ የዋንጫ የመጨረሻ ሽንፈት በጣም መጥፎ ሳምንት ሆኖ እንደተመዘገበበት የማይረሳበትን ውጤት ነው በትላንትናው ዕለት ማስመዝገብ የቻለው ማለት ነው።